መንግስታትን ፖሊሲና አዋጅ ከማስቀየር ጀምሮ መንግስታትን ከስልጣን እስከ ማውረድ ከደረሱት የኬንያና የማደጋስካር ወጣቶች ሊወሰድ ስለሚገባ ተሞክሮ መመልከታችን ይታወሳል። በዛሬው ዝግጅታችን ደግሞ በሀገር ውስጥና በውጭ በታጠቁና ባልታጠቁ እንቅስቃሴዎች ዘንድ ከታዩ ተስፋ ሰጪ የቅርብ ጊዜ ትብብር ጋር በተገናኘ ተባባሪ አዘጋጆቻችን ያደረሱን መሰናዶ ይዘን ቀርበናል። የዚህ ዝግጅት ኢትዮጵያ አገዛዝ አሁንም በየአርሶ አደሩ ቀዬ እያደገ ከቀጠለው ጦርነት ባሻገር የሀገሪቱ ወጣቶች በብዛት በሚገኙባቸው ከተሞች በወሰዳቸው እርምጃዎች በርካቶችን በመግደል ጭምር ነው የሚታወቀው። በደህንነት ተቋማቱ ከቤታቸው አፍኖ እየወሰደ የት እንዳደረሳቸው የማይታወቁ ወጣቶች ስፍር ቁጥር የላቸውም። እንኳን የሕግ ከለላ የተነፈጋቸው ወጣቶች የሕግ ከለላ የተሰጣቸው የፓርላማ አባላትና በፍርድ ቤት ትዕዛዝ እንዲለቀቁ የተወሰነባቸው የፖለቲካ እስረኞች በማን አለብኝነት በየእስር ቤቱ እያጎረ የቀጠለው ይህ አገዛዝ ለኢትዮጵያ ወጣቶች የተወላቸው ዋነኛ መታገያ መስክ ነፍጥ ማንሳት እንዲሆን ካስገደደ ዋላደር ብሏል። በዚህ የተነሳ በከተሞች የሚካሄደው ትግል አስተዋጽኦ የሚጣጣል ባይሆንም አሁንም ግን አገዛዙ የሚወገድበት ዋናው መንገድ በትጥቅ የታገዘው የህዝብ ትግል በርካቶች ዘንድ በቀዳሚ አማራጭነት የተወሰደ ሆኗል። ከዚሁ ጋር በቅንጅት የሚካሄደው የከተማ ህዝብ ትግል መኖሩ ግን አስፈላጊ ይሆናል። ሙሉ አቅሙን አራት ኪሎን በመጠበቅ ላይ ያደረገው መንግስት በብዙ ክልሎች የሚገኙ ወጣቶች ጠመንጃ አንስተው እንዲፋለሙት ከማስገደድ አልፎ ግብአተ መሬቱን ለመፈጸም የሚያስችሉ ተገዳዳሪ ወታደራዊ አቅሞች እንዲፈጥሩበትም አድርጓል። በውጭም የጦርኛውና አፋኙን አገዛዝ እድሜ ለማሳጠር ያለሙ የትግል ትብብሮችን በመፍጠር ላይ ናቸው። በእርግጥም የኢትዮጵያ ፖለቲካዊ ሁኔታ ፈጣን ለውጥ በማሳየት ላይ ነው። የፖለቲካ ጎራው በአንድ በኩል ወዳጅ አልባ የሆነው የብልጽግና መንግስት ለብቻው በሌላ በኩል ደግሞ በብልጽግና የተበደሉ ሁሉ በሌላ ተቃራኒ ጎራ እየተሰለፉበት እየሆነ ነው። የትግራይ ሰራዊትና የፖለቲካ መሪዎች በቅርቡ በሰጧቸው መግለጫዎች ከብልጽግና በላይ ጠላት የለንም፣ ለእርሱም ከኛ በላይ ጠላት የለውም በማለት አሁናዊ አሰላለፋቸውን በግልጽ አሳውቀዋል። ትግራዮች የብልጽግናው መንግስት ከዛሬ ነገ ለፕሪቶሪያ ስምምነት ይታመናል ብለው በተስፋ ሲጠብቁ ቆይተው ነበር። ያደገበትን አመል አልተው ያለው ብልጽግና ግን አንድ የተላላኪ ፖለቲከኞችን፣ ሌላ ጊዜ ቅጥረኛ ወታደሮችን እያሰማራ ሲተነኩሳቸው ከረመ። በስተመጨረሻም የጀመረውን ጦርነት እነርሱ እንደለመዱት ተራራን በመያዝ መንገድ ሳይሆን በቴክኖሎጂ ድጋፍ እንደሚያካሂደው በግልጽ አሳውቆ ለጦርነት መዘጋጀቱን በይፋ ነገራቸው። በተጨማሪም በትግራይ ላይ በግልጽ ያልታወጀ ከፊል ማዕቀብ ጥሎ በተግባርም ነዳጅ እንዳይገባ ከለከለ። ነዳጅ ለመከልከሉ ምክንያትም ወደ ትግራይ የምልካው ነዳጅ ወደ ኤርትራ እየወጣ ነው የሚል ተልካሻ ምክንያት ከማቅረቡ በተጨማሪ ለክልሉ መስጠት የነበረበትንም ገንዘብ አልለቅም እስከማለት ደረሰ። ከዚህ ሁሉ በኋላ በእርሱ ላይ ተስፋ ያልቆረጡትን ሁሉ ከብልጽግና ሰላም፣ ከእባብ እንቁላል እርግብ ይፈለፈላል ብሎ መጠበቅ ይሆናል እንዲሉና ራሳቸውን ለመከላከል እንዲዘጋጁ ሳያስገድዳቸው አልቀረም። ብልጽግና አዲሱን ጦርነት ስልቱን በግልጽ ካሳወቀና በተግባርም ረጅም ርቀት የሄዱ ተተኳሾችን ከፈጸመ በኋላ ቁጭ ብሎ መጠበቅ እንደማይገባ የተገነዘቡት የትግራይ ሰዎች በብልጽግና ውሳኔ ሊመጣ እንደሚችል የሚገመትን ጦርነት አስቀድሞ ለመከላከል ያስችላል ያሉትን ዝግጅት እያደረጉ ስለመሆኑ ሲገልጹ ነው የሰነበቱት። ከዚህም አልፈው በሰሜንም በደቡብም ከሚገኝ የጎረቤት ሕዝብ ጋር ለመነጋገር እና ለመተባበር ዝግጁ እንደሆኑ እና ለዚህም ደግሞ የብልጽግና ፍቃድ እንደማያስፈልጋቸው አሳወቁ የትግራይ መሪዎች። ይህንን ሲሉ የብልጽግና መሪዎች ደግሞ ትግራይና ኤርትራ ተባብረው ተነሶብኝ ከማለት አልፎ ሁለቱንም ደርቤ ይመታለሁ በማለት በሁለቱም ላይ ግልጽ ጦርነት አወጀ። ጦርነቱን በአሰብ ለመጀመር ግማሽ መንገድ ተጉዣለሁ ብሎ ስልቱን ብቻ ሳይሆን ወታደራዊ እንቅስቃሴውንም እስከማሳወቅ እስከ ማሳወቅ ደረሰ። ከፕሪቶሪያው ስምምነት በተጻረረ ሁኔታ ሀራ መሬት በሚል በአፋር ግዛት ያሰባሰባቸውን የተወሰኑ የቀድሞ የትግራይ ሰራዊት አባላትን በመቀሌ አቅጣጫ አስርጎ ለማስገባት ማንቀሳቀስን ጀምሮ ነበር። አዲስ አበባ ባሉ የትግራይ ሰዎች ሳይቀር የሚቀየሰው ይህ ትግራይን የማተራመስ ሙከራ በትግራይ ህዝብና ሰራዊቱ ዘንድ ተቀባይነት ያጣ ሁኖ ሳይሳካ ቀረ። በስተመጨረሻም ሰሞኑን ብልጽግናና የሚዲያ ሰራዊቱን ጮቤ ያስረገጠውን የተወሰኑ የትግራይ ሰራዊት አባላት መንገድ የመዝጋት እንቅስቃሴ ነዳጅ ላይ ያልከፈክፍበት ተንቀሳቀሰ። ይህ እውነተኛ ብሶት የወለደው የትግራይ ሰራዊት አባላት እንቅስቃሴ ለመጠቀም የተደረገው ሙከራም በማስተዋል በተሞላበት መንገድ ከአምስት ቀናት የዘለለ ዕድሜ ሳይኖረው በአጭሩ ተቀጨ። ሁሉም ተቃዋሚዎቹ መካከል የምትገኘን ክፍተት ለማስፋትና እንደ ልቡ ለመጠቀም የማይተኛው ብልጽግና ትግራዮችን ለመከፋፈል ያፈሰሰው የቅርብ ጊዜ የጥፋት ኢንቨስትመንትም በኪሳራ ተጠናቀቀ። ከእርሱ ጎን ከተሰለፉ የተወሰኑ የትግራይ የቀድሞ አመራር አባላት በስተቀር አብዛኛው የትግራይ ልሂቅ ብልጽግና ለትግራይ ያለውን እሳቤ በቅጦ የሚረዳና ስለ ህልውናውና እና መብቱ ለመታገል የተዘጋጀ ሆኗል። ባለፉት ጥቂት ወራት በሰሜን ኢትዮጵያ የፖለቲካ አድማስ ከታዩ እድገቶች ወይም ለውጦች አንዱ ከዚህ ጋር የተያያዘ ነው ለማለት ይቻላል። አማራ ክልልም ከፍተኛ የፖለቲካና ወታደራዊ ለውጥ እየተከሰተ ነው። ባለፉት ሁለት ወራት በአማራ ክልል ሶስት ጉልህ የፖለቲካ እድገቶች ወይም ለውጦች እንደተመዘገቡ የክልሉን ሁኔታ በቅርብ ለሚከታተሉ ሁሉ በጣም ግልጽ ይሆናል። የመጀመሪያው ፋኖ በወታደራዊ መስክ ያስመዘገበው ትልቅ ድልና ዕድገት ነው። ብልጽግና በአማራ ሕዝብ ላይ ጦርነት ካወጀ በኋላ ከመከላከያ ሰራዊቱ ጋር ለሁለት ዓመታት በሽምቅ ውጊያ እየተፋለመ ታጣቂ ኃይሉን ለማክሸፍ የተከፈቱ በርካታ ዘመቻዎችን ያከሸፈው ፋኖ ነው። በአዲስ ዓመት በአንድ የብልጽግና እዝ ላይ በሰነዘረው ማጥቃትም ክፍለ ጦር ጭምር ለመደምሰስ ያስቻለው እንደሆነ አሳውቋል። ይህ በአማራ ክልል ከዚህ ቀደም በብዛት ያልተስተዋለውና የፋኖ ጥንካሬ በጣም መጨመሩን የሚያመላክት ዕድገት ነው። ሁለተኛው ለውጥ በፋኖ መካከል ተፈጥሮ የነበረውን ልዩነትና መከፋፈል በውይይት ለመፍታትና በአንድነት ለመቆም የሚያስችሉ ስምምነቶች እየተፈጠሩ መሆናቸው ነው። ባለፉት ዓመታት እንደታየው የፋኖ መከፋፈል የአማራን ሕዝብ ከመጉዳትና የብልጽግናን ዕድሜ ከማራዘም ውጪ ሌላ ጥቅም አልነበረውም። በሁሉም ላይ የጦርነት እሳት የሚያዘንበውን የብልጽግና መንግስትን ዕድሜ በተባበረ ክንድ ማሳጠር እየተቻለ የፋኖ ስምምነትና ትብብር መዘግየት፣ ከዚህም አልፎ እርስ በርስ መጋጨት የአማራ ክልልን እጅጉን ጎድቶት ቆይቷል። አሁን ግን ሁለቱ ትልልቅ የፋኖ ክንፎች ልዩነታቸውን አጥብበው በጋራ የመስራት ፍላጎታቸውን እያሳዩ መሆናቸው ከዚህ ቀደም ያልነበረ አዲስ ጥንካሬ እንዲጨምሩ አድርጓቸዋል። ሦስተኛው የፖለቲካ ለውጥና ዕድገት የፋኖ ኃይሎች ከሁሉም ጸረ ብልጽግና ታጋዮች ጋር ለመተባበር ያላቸውን ፍላጎትና ዝግጁነት ከማሳወቃቸው ጋር የተያያዘ ነው። በኢኮኖሚ የተዳከሙ የህዝቡን ማህበራዊ ችግሮች አባብሶ ከህዝብ ጋር የተቆራረጠውና በዲፕሎማሲ መስኮች ከባድ መነጠል የደረሰበት ብልጽግና ፖለቲካ ጨዋታውን ተሸንፎ እያለ የስልጣን እርካቡን ረግጦ የሚቀጥለው ከእርሱ ጋር የሚፋለሙ ኃይሎች ትግላቸውን ለማስተባበር ባለመቻላቸው ብቻ ነው። እነሆ የአማራና የትግራይ ታጋዮች እርስ በእርስ እና ከሌሎች ታጋዮችም ጋር ለመተባበር ፍላጎት እንዳላቸው መግለጻቸው ሀገር አቀፍ የትግል ትብብር ለመፍጠር የሚያስችል መነሻ መሰረት እንደጣሉ ጣሉ ለማረጋገጥ ያስችለናል። መንግስት ራሱ ተባብረው ተነሱብኝ እያለ ለተባበሩት መንግስታት ዋና ጸሐፊ ጭምር አቤቱታ ለማቅረብ መገደዱ በብልጽግናው መንግስት ላይ በተናጠል የተነሱ ክንዶች ሁሉ በቅርቡ ከዚህ ቀደም ታይቶ በማይታወቅ ደረጃ ተባብረው እንደሚነሱ የሚያመላክት ሆኗል። የኦሮሞ ነጻነት ሰራዊት እንቅስቃሴ አድማሱን እጅጉን ማስፋቱም ሌላው ትልቅ ለውጥ ነው። ብልጽግና በኦሮሞ ሕዝብ ላይ ላለፉት ሰባት ዓመታት ያካሄደው ጦርነት አሁንም እንደቀጠለ ሲሆን አጠፋዋለው ያለው የኦሮሞ ነጻነት ሰራዊትም ከጊዜ ወደ ጊዜ አቅሙን እያጠናከረ መሄዱ ነው የሚታየው። ብልጽግና የነጻነት ጦሩ ከምዕራብ ኦሮሚያ ሳያልፍ እንዲጠፋ ለማድረግ ያካሄዳቸውን ዘመቻዎች ያከሸፈው የኦሮሞ ነጻነት ሰራዊት አሁን ደግሞ የመንቀሳቀሻ ቀጠናውን ወደ ሁሉም የኦሮሞ ዞኖች በማስፋፋት ላይ እንደሆነ ከሚሰጣቸው መግለጫዎች ለመገንዘብ ይቻላል። የኦሮሞ ነጻነት ሰራዊት ከምዕራብ ኦሮሚያ አልፎ ሸዋ ከሸዋም አልፎ አርሲ ከአርሲም አልፎ ምስራቅና ምዕራብ ሐረርጌ ድረስ ዘልቆ ገብቷል። ይህም በቅርቡ ከታዩት ለውጦች አንዱ ነው። በተከበረው የኦሮሞ ህዝብ ስም የሚነግደው የአብይ አህመድ መንግስትና የሽመልስ አብዲሳ ክልላዊ መስተዳድር ለሰባት ዓመታት የኦሮሞ ነፃነት ሰራዊትን ለማጥፋት ያካሄዳቸው ተደጋጋሚ ዘመቻዎች ካለመሳካታቸውን ባሻገር ጦሩ ሐረርጌ ድረስ እንቅስቃሴ አድማሱን ማስፋቱ ክልሉ ከመንግስት ቁጥጥር ውጭ መሆኑን የሚያረጋግጥ ነው። ብልጽግና ለሰላም እጅ ሰጠኝ ያለውን የጃልሰኝን ቡድንን ጨምሮ ነው እንግዲህ ወደ ጦርነት የገባው ከኦሮሚያ ልዩ ኃይልና ከመከላከያ ሰራዊቱ ጋር አቀናጅቶም ስምሪት ሰጠ። ሆኖም ይህ የጦርነት መንገድ የነጻነት ጦሩን የሚያጠፋለት አልሆነም። የኦሮሞ ነጻነት ግንባር ከፋኖና ከሌሎች ንቅናቄዎች ጋር የትግል ትብብር ለማድረግ ዝግጁ መሆኑና በተግባርም ተጨባጭ ትብብር መጀመሩ የብልጽግናው መንግስት ተባብሮ ተነሱብኝ የሚል ጩኸት እንዲያሰማ ተጨማሪ ምክንያት ሆኖታል። ውስጥ በብልጽግና ላይ አነጣጥረው እየተደረጉ ያሉ ትግሎች በራሳቸው ውስጣዊ ጥንካሬም ሆነ እርስ በእርሳቸው ባላቸው ግንኙነት ላይ ካሳዩት ለውጥና እድገት በተጨማሪ በውጭ የሚገኙ ኢትዮጵያውያንም የጀመሩት ትብብር እያሰፉ በመሄድ ላይ ናቸው። በነሐሴ ወር በአሜሪካ ከተካሄደው ስብሰባ በማስቀጠል ባለፈው ሳምንት በኔዘርላንድ አምስተርዳም ከተማ የተካሄደው የልዩ ልዩ ተቃዋሚዎች ኃይል ስብሰባም በውጭ ብቻ ሳይሆን በሀገር ውስጥ ካሉ የታጠቁ ኃይሎች ጭምር የተሳተፉበት ትልቅ የትብብር መድረክ ነበር። በዚህ መድረክ የተሳተፉትና የሀገሪቱ ሁኔታ እየከፋ መሄዱ ያሳሰባቸው ኢትዮጵያውያን ከሰሞኑ በመግለጫቸው በስብሰባው ላይ የፖለቲካ ፓርቲዎች፣ የታጠቁ ኃይሎች፣ የሲቪክ ማህበራት፣ የልዩ ልዩ የኢትዮጵያ ኮሚኒቲ ተወካዮች፣ ምሁራን፣ ታዋቂ ግለሰቦች፣ የሰብአዊ መብት ተሟጋቾች እና አንቂዎች መሳተፋቸውን አስታውቀዋል። የታጠቁ አማጽያን ተወካዮች ጭምር በተሳተፉበት ስብሰባ የሀገሪቱ ወቅታዊ ሁኔታ በዝርዝር ተገምግሟል። ሀገራችንን ከአንድ ቀውስ ወደ ሌላ ቀውስ የመራውና የተዳከመው የአቢይ መንግስት ውድቀት መቃረቡን አረጋግጠው ከብልጽግና ውድቀት ማግስት ክፍተት ሳይፈጠር ሰላማዊና ፖለቲካዊ ሽግግር ለመጀመር ስለሚቻልበት አግባብም ተመካክረዋል። ካለፈው ክረምት መግቢያ ጀምሮ በልዩ ልዩ የፖለቲካና የሲቪክ እንቅስቃሴዎች መካከል በመካሄድ ላይ ያለው ይህ እንቅስቃሴ ካይቀሬው የብልጽግና ውድቀት ቀጥሎ ሊከሰት ይችላሉ የሚባሉትን አደገኛ አዝማሚያዎች ለመቅረፍ ትልቅ ዕድልና ችሎታ የሚፈጥር በመሆኑ ተጠናክሮ ሊቀጥል የሚገባው ነው። በሀገር ውስጥ እና በውጭ የታዩት እነዚህ የትብብር ጅማሬዎች በአጭር ጊዜ ውስጥ ተጠናክረው የብልጽግና አገዛዝን ውድቀት እንደሚያፋጥኑትና ኢትዮጵያ ሰላማዊና የተረጋጋ የሽግግር መድረክ ለመጀመር እንደምትችልም ያመላክታሉ። ከመላይ ሀገሪቱ ሕዝብ ተነጥሎ በተንኮታኮተ ኢኮኖሚ፣ የውስጥ ጦርነት ባዳከመውና ባሰላቸው ሰራዊት አዲስ ጦርነት አዋልደዋለሁ የሚለው ብልጽግና ጦርነቱን ቢጀምረውም ባይጀምረውም እድሜውን የሚያሳጥር የትግል ህብረት መፈጠር ጀምሯል። ይህ ትልቅ ጅምር በመላይ ሀገሪቱ ሊሂቃን ተሳትፎ እንዲጠናከር ማድረግ ከተቻለ በሞት አፋፍ ላይ ያለው የብልጽግና መንግስት በቀጥታ ወደ መቃብሩ እንዲወርድ የሚያደርግ መሆኑን አያጠራጥርም። በዚህ መሰረት ይህ በሀገር ውስጥና በውጭ የሚገኙ የታጠቁም ያልታጠቁም ልሂቃን ትብብር እንዲጠናከር ለማድረግ ሁሉም በያለበት መንቀሳቀስ ይጠበቅበታል። ትብብሩ የሚጸናው ሁሉም በሚያስማማና በግልጽ በሚታወቅ ፍኖተ ካርታ ሲኖርና የሁሉም ተሳትፎ በሚፈቅድ ስርዓት ሲበጅ በመሆኑ የትብብሩ ጀማሪዎች በዚህ ረገድ ያለባቸውን ኃላፊነት በተሟላ ደረጃ መወጣት ይጠበቅባቸዋል። ደጋግመን እንደገለጽ ነው ኢትዮጵያ ጦርነት ይበቃታል። ከሰሞኑን በአንድ መድረክ ላይ ከጠቅላይ ሚኒስትር አቢይ ፊት ተቀምጠው ዲሞክራሲ እንዲመለስና ቶክስ እንዲቆም ያሳሰቡትን አቶ ኩማ ደመቅሳንና ሶፊያን አህመድን ጨምሮ መላ ኢትዮጵያውያን ሰላምና ዲሞክራሲን አጥብቀው ይሻሉ። ፈጣሪ የልባቸውን መሻት እንዲሰማቸው በየቤተ እምነታቸው የሚማለዱ የመላ ኢትዮጵያውያን ዘወትር ጸሎትም ሰላምና ዲሞክራሲ እንዲሰፍን ነው። ዜጋው ላይ በድሮን እና በእግረኛ ወታደር የዘመቱት አብይ አህመድ ግን በቅርቡ ባሌ ላይ ሆነው የተናገሩት በአማራ እና በኦሮሞ ህዝብ ላይ የከፈቱት ጦርነት ከማስቀጠልም በተጨማሪ በፕሪቶሪያ ስምምነት የተዘጋውን የጦርነት ምዕራፍ ዳግም ለመክፈት እንደሚፈልጉ የሚያመላክት ነው። አቅም ካገኙም ኢትዮጵያ በባህር ሽፋን ከኤርትራ ጋር ወደ ጦርነት እንድትገባና ቀይ ባህር ለአረብ ኤምሬቶች የበላይነት የተመቸ ቀጠና እንዲሆን ለማድረግ እንደሚንቀሳቀሱ ከቆየው የተላላኪነት ማህደራቸው በመነሳት የሚታወቅ ጉዳይ ነው። ስለዚህም ያለ ጦርነት ውሎ ለማያድረው የአብይ አህመድ አገዛዝ ሲባል አንድም ኢትዮጵያዊ ደም ዳግም እንዳይፈስ የጦርኛውን መንግስት አዲስ የጦርነት እቅድ ለማክሸፍ ተባብረን መነሳት ይገባናል። በሀገር ውስጥና በውጭ የሚገኙ የታጠቁም ያልታጠቁም ልሂቃን የጀመሩትን ትብብር ለማጠናከር መላ ኢትዮጵያውያን እጅ ለእጅ ተያይዘን ልንነሳ ይገባል። ጊዜው በሌሎች ጉዳዮች የምንነታረክበትና ጊዜ የምናባክንበት አይደለም። ወቅቱ ከመጪው አደጋ የሚመጥነን መፍትሄ አዘጋጅተን ሀገርና ሕዝብን ከከባድ ጥፋት ለመታደግ ከመቼውም ጊዜ በላቀ ትብብር ልንታገል የምንገደድበት ነው። በሀገር ውስጥና በውጭ የሚገኙ የታጠቁና ያልታጠቁ ልሂቃን የጀመሩትን የትብብር ግንኙነት አጠናክረን ኢትዮጵያን ከመፍረስ የምንታደግበት፣ በብልጽግና ፓርቲ መሪዎች ክፋት የተወሳሰበውን ችግር ለመፍታት በሰከነ ሁኔታ ተመካክረን የምንነሳበት የትብብር ወቅት ነው። በገጠርና በከተማ በመንግስትና በግል ስራ በውትድርናና ሲቪክ መስክ በፓርቲዎች በሲቪክ ማህበራት በአጠቃላይ በሀገር ውስጥና በውጭ የምንገኝ ኢትዮጵያውያን የክፋቶች ሁሉ ምንጭ የሆነውን የአብይ አህመድ ግለሰባዊ አገዛዝ ለማስወገድ ተባብረን በጋራ የምንነሳበት ጊዜ አሁን ነው። የዛሬን አበቃን። ጤና ይስጥልን።